ለማስተላለፍ ጊፍት በመስጠት በመንከባለል ምንድን ነው ሻወር በበርበሬ ትወስጃለሽ። እንዲህ እያሳላት ሻወር እንድንወስድ ሻወር በበርበሬ መውሰድ ምንድታመሽ። አሁን ሻወር በበርበሬ መድኃኒዓለም ያሳያችሁት

ጋይስ ታብታብ አድርጉ። ታብታብ አድርጉ። ታብታብ አድርጉ። ታብታብ አድርጉ። ጋይስ ታብታብ አድርጉ። መድኃኒዓለም ይሄን ጌሜ ሰላም አርግልኝ። ታብታብ አድርጉ። ታብታብ አድርጉ። ታብታብ የምን አባሽ ጭፈራ ነው? ጭፈራ ቤት ካማረ ዳንኪራ ቤት ሂጂ። ጭፈራ ቅጣት ተቀጣ ትሪ ዳንኪራ ቤት ሂጂ። መሸሻ መሸታ ቤት ሂጂ። የለም ውዴ፣ ጭፈራ የለም። መሸታ ቤት መሸታ ቤት እየከፈልሽ ጨፍሪ። ጉድ እኮ ነው። ጋይስ ታብታብ አድርጉ። ሪፖስት አርጉልኝ። ሪፖስት አርጉልኝ። ላልሰማ አሰሙ። ላልሰማ አሰሙ። ው እግዜ ባርከኖ አልጋይት ቤስት ኦፍ ትሪ ነው የመጀመሪያ የምንጫወተው ውዶቼ። እና ያለን እስኪ እና ያለን የሰላም ያርግልን እና ያለን መድኃኒዓለም የትም አትሂዱ። ታብታብ አድርጉ ታብታብ አድርጉ። ሪከርድ አድርጉልኝ ሪከርድ አድርጉልኝ። ጋይስ ታብታብ አድርጉ። እርገጤ ነኝ እርገጤ ነኝ። ቴንክ ዩ ሶማች እረጋግጥልኝ እረጋግጥልኝ። ግራፍ ያለው ሰው ማነው ነው? ያዝልኝ መጃን ያለ አረብ ያዝልኝ። እንዲያው እያልኩ እየዞርኩ ከሱ ጋር ካላወራሁ እኮ ከባድ ነው። ጃኒ ጃኒ ጦርነት የለም። ታብታ አድርጉልኝ። ባለፈው የዛሬ ሁለት ቀን ጦርነት አይቻለሁ ከአንቺ ጋር በቅጣት ምክንያት አንዱ ሲረቅጥሽ አይቻለሁኝ። ጦርነት የለኝም በቅጣት ነበረበት ነው። እሺ መድኃኒዓለም ያዝልኝ አስራ ስምንት አበባ ጋይስ አስራ ኧረ ታብታብ እያደረጋችሁ አይደለም ቁጆች በታብታብ አስራ ስምንት አበባ አስራ ስምንት አበባ አስራ

ውዶች እንቅጣት ከአስር ሺህ በላይ ነው። ከአስር ሺህ በላይ ነው። ከአስር ሺህ በላይ ነው። ከአስር ሺህ በላይ ነው። መድኃኒዓለም ያዝልኝ ይህን ጨዋታ ከአስር ሺህ በላይ ነው። በመሀል በመሀልማ መድኃኒዓለም መጥራት አለብኝ። መስፍንዬ፣ መስፍን ቴንኪዩ ሶ ማች ጋይስ። ሌሎቻችሁም ሌሎቻችሁም፣ ደብሉ ሳያልቅ ጋይስ፣ ደብሉ ሳያልቅ ደብሉ ሳያልቅ ደብሉ ሳያልቅ ደብሉ ሳያልቅ ደብሉ ሳያልቅ ደብሉ ሳያልቅ ጋይስ፣ ደብሉ እንጠቀመው፣ ደብሉ እንጠቀመው፣ ደብሉ እንጠቀመው። ከአስር ሺህ በላይ ነው። ታብታብ አድርጉ ጋይስ፣ ሪፖስት አድርጉልኝ፣ ሪፖስት አድርጉልኝ፣ ሪፖስት አድርጉልኝ

በጣም አንቺን እኔ የምንፈልግሻለሁ ስለሚያደርጉሽ እኔንም ኤክስፔክት ስለምንደረግ ጊዜ ጋር ብዙ ሰው ስላለን እና አንቺን የሚከታተለን ሰው ተጣላን ማለት በቃ አገር ተቀጣጠለ ማለት ነው። እና ቴክ ኬር፣ እራስሽን ስሜትሽን ለመያዝ ሞክሪ። ከዚያ በተረፈ ቅጭኝ ችግር የለውም፣ እቀጥልሻለሁ ግን ስሜታችን እንዳያሸንፈን ችግር የለውም ችግር የለውም። እኔ ምንም ከክፉ ነገር አልናገርም። ችግር የለውም ከላይ እንትን እያለ

ሂዱ ጋይስ፣ ታብታብ እያደረጋችሁ ታብታብ እያደረጋችሁ ታብታብ እያደረጋችሁ ታብታብ እያደረጋችሁ። ይሄ የመጀመሪያው ነው፣ የመጀመሪያው ነው ጋይስ፣ የመጀመሪያው ነው፣ የመጀመሪያው ነው። ግላቭ ያላችሁ ሰዎች አላችሁ፣ አትርቀቁት። ግላቡን ተውት፣ ግላቡን አትርቀቁት። ሂዱ ታብታብ አድርጉ ውዶች። አረ በታብታብ እኮ 15 ሺህ መግባት ይቻላል። ለምሮ ታብታብ የማታደርጉት ውዶች። በታብታብ 15 ሺህ መግባት እንችላለን። 15 ሺህ ጋይስ፣ ሪፖስት አድርጉልኝ፣ ሼር አድርጉልኝ። በታብታብ 15 ሺህ ጋይስ። ስናይፕ እንዳያደርጉ ስናይፕ እንዳያደርጉ ጃንኒ የፈለኩትን ቅጣት ነው መቀጣሽ። እሺ፣ ከቅድም ከነገርሽኝ ውጪ የፈለኩትን ቅጣት እቀጣሻለሁ። ለምሳሌ አሁን በርበሬ በዘይት አድርገሽ ሻወር ሰጂ ብልሽ ዘይቱ በበርበሬ ሻወር ነው የተባባለው ካስታወሽ። በርበሬ መንቁ ላይ አድርጌ ምን የምን ላደርገው ነው ማለት። በርበሬ መንቁ ላይ አድርጌ ሻወር ሻወር አንድ ነው። በቃ በርበሬ መሻወር ከሆነ በርበሬ መሻወር እንነጋገር። ግድ ይለሻል እንግዲህ፣ አንድ ወርድ አንደኛው፣ ከዛ አንቺም ተነገኘዋለሽ ማለት ነው። ቀጣሽ በርበሬ ትገቢያለሽ። ሁለተኛ ቅጣት ኮልጌት ሙሉ ትቀቢያለሽ። ኮልጌት አይቻል ኮልጌት አይቻልም፣ ውዴ ኮልጌት ሎሽን ስለምትቀቡ አውቃቸዋለሁ። አይቻል ኮልጌት አይቻልም። ገብሬልን ሎሽን አልቀበም፣ ኮልጌት ኦሪጂናሉ ነው ያለኝ። ኮልጌት ከተቀባሽ ደግሞ ኮልጌቱ ይለያል። በኮልጌት ብቻ ኮልጌት ከተቀባሽ ማለት ነው፣ ኮልጌቱን ከጨው ጋር ደባልቀሽ ነው ተቀቢ። ሙልሽ ከጭንቅላትሽ እስከ አንገትሽ። አይኔን ሳይነካ ግንባሬን፣ እና እዚ ጋ እዚ ጋ በጨው ሙሉ። በቃ ሙሉ አይንሽን ትተሽ ሙሉ፣ እስከ በጨው ደባልቀሽ እስከዚህ ድረስ ነው የምትቀብ

አይ እንኪ አሁን ዋን ዋን ከሆነ እንደየቆ ነው ጋይስ። አይ ነው፣ ለምን መሰላችሁ? ለምን መሰላችሁ? እኔ ስለማውቀው ነው። ባህሪ ባህሪ እኮ ማውቄም ጥሩ ነው። ለምን መሰላችሁ? አሁን የሆነ ልክ እየተቀጣጣችሁ ቅጣት ላይ ሲሆን የማይሆን ነገር ነው የሚመጣላችሁ ከአይምሯችሁ፣ ማለት ነው። አሁን ሙሉ ቃሪያ ፊትሽን ተቀቢ ብለሽ ትቀቢያለሽ። ቃሪያ ቃሪያ ጨፍጨፈሽ ፊትሽን ተቀቢ ወይ ደግሞ በቃሪያ ቆርጠሽ ሙሉ አፍሽ እንደዚህ ቀብጠሽ ሙሉ ጌሙን ተቀመጭ። አ በቃ ጃኒ ይቅርብን ውዴ፣ ውስጤ ደበረኝ። እውነት ውስጤ ደስተኛ አይደለም። ይቅርብን ማርያምን። ከዛ ደሞ ነገ ደግሞ የሚመጣውን አሰብኩት። ነገ ደግሞ ሌላ አጀ ኖርማል ጌም ብንጫወት ሌላ ቀን ይሻላል። ነገ ደግሞ ሌላ አጀንዳ ነው ጃን የሚመጣው። ከዛ ማይክሱ ነገር ነው ግን በጣም ስለፈራሁኝ እንዳንሰዳደብኝ ይሁንልሽ። እንደዚያ ነው አሁን ኖርማል ቅጣት ስንቀጣጣ ደንሺ ምናምን እንደባለፈው የለም። እንደዛ ነው የምንባባው። ሀይለኛ ቅጣት ግን ከተጫወትን ግን እንዳንጨቃጨቅ ነው ፈራው። ሳስበው ፈራው። ማርያምን ፈራው። ይቅር ሰው ደግሞ ኤክስፔክት እያደረገ ነው ብሎ እያየን ነው። ይጣለን እየጻፉ ነው። ማርያምን ይቀር። ለመወዳደር ጨዋታ ስለምጫወት ማለት ነው። መጨረሻ ላይ እናርጊ ብልሽ ቀይሪን፣ ቀይሪን ከዛ ጭቅጭቅ ይመጣል። ይቀር። ሻወር በበርበሬ እኮ አልኩሽ ሻወር አልኩሽ። ከዛ አንደኛውን ቅጣት ብታሸንፍ ሻወር በበርበሬ ነው። ጋይ ስሚ ሆነው ሁለተኛውስ? ሌላ ነገር ብልሽ አሁን ሁለተኛው የፈለግኩ ደግሞ ኮልጌት በበርበሬ አይሚን ኮልጌት በጨው ተባባል አይደል? አሁን ለምሳሌ ደግሞ ማለት ነው በርበሬ በርበሬ በርበሬ ሎሚ ምናምን አድርገሽ አንድ ላይ ቀላቅለሽ ብለሽ እንትን ምን ምን ምን አንቺ ምን ምን ፐርፊውም አፌ ውስጥ አለፋም። በጫማው አልጠጣም። ዳቦዬ ውስጥ የምለው አርጌ በርበሬ አልዘፈዘፍም። ከሽንት ቤቱ አልጠጣም። ሌላ በተረፈ ቀጣለሁ። ሌላ በተረፈ ትቀጫለች። ስለዚህ እስካሁን ያልኩሽ ሙሉ ትቀጫለች ማለት ነው። ከዛ ውጭ ከተሸነፍ ቀጣለሁ። ጃኒ ባለፈው አሁን ዘይት በበርበሬ ተዘፍዘፍ፣ ማሜን ተቀብቻለሁ፣ ተታጥቤበታለሁ፣ በብዙ ነገር አርግያለሁ። ገባሽ ቀጣለሁ። እንቁላል ደግሞ የለኝም። ሁለት እንቁላል ነበር በላሁት። ይጣብሽ፣ አሁን እንቁላል የለሽም። አሁን ይገዛ አቅም እንግዲህ ስለዚህ ስለዚህ አሁን ምን የምትጫወቸው አንቺ በምን በምንድን ነው? ሜን ሜን ነገር አሁን የምትቀጭውን ቅጣት ነገርኛው ይሄን ይሄን እቀጣለሁ ይሄን ይሄን እቀጣለሁ። ይ አራ ቅጣት ነገር አቤት እንዳለ ይቅር እያሉ ነው ሞ እንዳለ ሙሉ ይቅር እያሉ ነው። እንዳንች ነው እያሉ ለምንመሰልን በቃ ኖርማል ጨዋታ ስንጫወት እንገናኝ። ይቅር በቃ ለአስፈራሩ ማርያምን ቀድምም የእንትናን ሰው ይቅር ስላልሽ ነው እኮ። አይደለም ለምን መሰለሽ ይቅር የሚሉት አሁን ለምሳሌ አንቺ እምቢ ብትይ ምናምን ማለት ነው። ስንቸካቸክ ሰዓት እንገልና እንጣላና ሌላ ነገር ውስጥ እኔ ደግሞ አሁን መጫወት የፈለግኩት ቲክቶክ እኮ ያብዳል። ሆ እና ሰላም ነው። ጌሜን መጫወት ነው የምፈልገው

ጨፍሪ ምናምን ባፍሽ ጨውያጂ እንደዚህ ያለ አይደል? ቀላል ቀላል ከሆነ እንጫወታለን በቃ። እሺ ይቅርብን በቃ። ስሚ ለአራት ከሆነ ላኪልኝ በቃ ሰው ካገኘሽ